ሰላም አለይኩም ወረሕመቱላ በረካቱ። እሺ ውድና የተከበራችሁ የቻናላችን ቤተሰብ እንዴት ናችሁ? እኛ አለን አልሐምዱሊላ። ይሄን እቃ ደግሞ ዛሬ እንደዚህ አድርገን ድምቅ ፎ አድርገን ፍክት አድርገን ሰርተን ወደ ጉዞ ወደ ጃማ ነው። ይሄን እያንዳንዱን በደንብ ታዩታላችሁ። እነዚህ ኮርነር ሙፋ ናቸው። ሁለት ክታች እንደዚህ በቁልፍ አድርገን የሰራናት ከላይ እንደዚህ አንድ ተከፋች አላቸው። ፓርቲሽኖቹ በመስታወት ነው ያደረግናቸው፣ እነሱ ምርጫ ስለሆነ እነዚህ አንድ ሁለት ሶስት አራት መደርደር ያላቸው የጎንና ጎኑ በር የላቸውም። እንደዚሁ ናቸው ኮርነን ስለሆኑ በር አልተሰራላቸው። እንደዚህ ዲዛይን ፍላወር ምናምን ማስቀመጫ ናቸው። ይሄ ከዚህ እንደዚህ አድርገን ልክ ሂዶ ኮርነን ላይ ስክት እንዲል አድርገን ነው የሰራነው። ምንም አይነት ክፍተት የለውም። በጣም ጽድት ያለ ስራ ነው የተሰራው። በጣም የሚገርም ደግሞ ቀለሙ ቀይ ቡኒ ነው የተቀባው። የሚያምር ስራ ነው። እነዚህ ተመሳሳይ ናቸው። እዛም ያሉትም እዚህም አንድ አይነት አሰራር ነው የተሰሩት። ይህ ከታች እንደዚሁ በር አላቸው። እንደዚህ ቆለፋሉ። ሌላኛውም ከቅድሙ ጋር አንድ አይነት ተመሳሳይ ናቸው። ይህን ይመስላል። በጣም የሚያምር ስራን የሰራ ነው። እነዚህ ፓርቲሽኖቹ በመስተዋት ነው ከታች ጀምሮ እስከ ላይኛው ድረስ በአራት መለዳደሪ አድርገን ይሰናላት። እነዚህኞቹ በቃ እንደምታዩት ጽድት ያለ ስራ ነው የተሰራው። ምንም አይነት እንትን የለውም። ፊኒሽንግንም በደንብ አድርገን ነው ፊኒሽንግ የሰራ ነው። በጣም ነው የሚያምረው። እንደውም እዚጋ እንደምታዩት ቀለሙ ትንሽ ወደ ብርሃኑ ከላይ ስለሆነ በደንብ እንትን አላሳይም፣ እንጂ በጣም የሚያምር ነው። እነዚ ፊት ለፊት ነው፣ ፀሀይ ቁም ሳጥኑ ነው። ይሄ በደንብ እንትን ይላል። ይሄ አራት ተከፋች፣ በሶስት ተከፋች በኮንፈርት ነው ያደረግነው። ይሄ እስከዛሬ መሀል ላይ ነበረ መስቀያ የምንጠቀመው በአሁን በውስጥ አድርገን የሰራን ነው። እነዚህ ከላይ የኮንፈርት ማስቀመጫ በሮች ናቸው። እንደምታዩቸው ጽድት ያለ ስራ ነው የተሰራው ያው መስታወት መሀል ላይ በውስጥ በኩል አድርገንለታል። መስቀያው እንደዚህ ዳር ላይ ነው ያለው። እስከዛሬ መሀል ላይ ነበር መስቀያ የምናደርግለት አሁን የልጅቱ እንትን ስለሆነ ትእዛዝ ስለሆነ እንደዚህ አድርገን ፏ ያለ ቀለሙ በጣም የሚገርም ቀለም ነው። ደግሞ በጣም የሚያምር የመኪና ቀለም ነው እና በጣም የሚያምር ነው፣ ውድ ቀለም ነው የተጠቀም ነው። ያው መስታወት እንደዚህ ፏፏ ማለት ነው። ይህ ሙሉ ያሳያል ከታች አንስቶ እንዳለ ሙሉ የሚያሳይ ነው ማለት ነው። ስንለብስበት መልበሻ ነው ይህ መስታወቱን በዚህ በኩል የሚዞር ነው። በስተት ዛጋ የተገጠመ ነው። እዚጋ ሁለት መሳቢያ ያላቸው ከውስጥ በኩል ነው መሳቢያ የተጠቀም ነው። ሁለት መሳቢያ ናቸው እነዚህ እነዚህ ፍክት ያለ ቀለም። ይህን ቀለም በነገራችን ላይ ለመጀመሪያ ጊዜ እየቀባ ነው ነው በልጅቱ ትዕዛዝ ነው። እነዚህን ጎልድ መሳቢያዎችን እኛን የጨመርንባቸው በጣም ጎልድ እንዳይሆን ደብዘዝ አድርገ ነው ነው እና እንደዚህ በጣም ጽድት ያለ ስራ ነው የተሰራው። ወደ ላይ እንደዚህ እንደምትመለከቱት ቁመቱ ወደ 2 ሜትር ከአርባ አምስት አካባቢ ነው። ይህ ሜትር ከምሳል ጋር ነው ዲዛይን ፕላስቲክ ጌጥ ተጠቅመንላታል። እዚህ ጋር የምታዩት እነዚህ በጣም አንደኛው ሌዘር ነው የተጠቀም ነው። በጣም የሚያምር ፕላስቲክ ጌጦች ናቸው እነዚህ። ቻይና ፍሬም ናቸው። ኤክስትራ ቦንድር ነው። በጣም ጽድት ያለ ፍራሽ ነው። ካሜራው ደብዘዝ ያደርጉብኛል። እዚህ ጋር የምታዩት ከግርጌው በኩል ነው እንደዛ ከራስ ጌና ግርጌው ተመጣጣኝ ነው። ይረዝማል ያጥራል የሚባል የለም። በጣም በቃ ተጠብቆ የተሰራ አልጋ ነው። በራሴ በእጄን የሰሯቸው። መሬቱ ከታች ስላላመቸ ፍራሹን ወደ ታች አስገባብኝ መሬት ላይ ስለሆነ ነው። እንደምታዩት በጣም ምርጥ ፍራሽ ነው። ኤክስትራ ልዩ ኳሊቲ የሚለው ነው። አንደኛ ለምንጠቀመው ሳይሆን ካሉት ፍራሾች ዋጋውም ምኑም በጣም ምርጥ ዋጋ ነው። በጣም ፍራሽ ነው ማለት ነው። እነዚህ ኮመዲኖ ናቸው። የአልጋዎቹ ሁለት ኮመዲኖ በግራና በቀኝ አላቸው በመሳቢያ አድርገን የሰራ ነው። አያችሁት? ረጅም አጭር የሚባል ነገር አይደለም፣ በቃ ራሱን ጠብቆ የተሰራ አልጋ ነው። ይህ አልጋ ውበቱ ራስ ጌው ላይ ነው ያለው። የሚጎዝም እንትን የሚል አይደለም። አያችሁት? ከዛ ስንመጣ እዚህ ኮስሞ ሆነች ድሬስ እንኳ ከአልጋው ጋር ተመሳሳይ አድርገን የሰራ ነው ከታች ሁለት በር አድርገን ከላይ ሶስት መሳቢያ አድርገን ነው የሰራ ናቸው። መሀል ላይ ወንበር አላት። የራሷ ወንበሯ ተንቀሳቃሽ ነች፣ ትገባለች፣ ትወጣለች። ያው ጠቅጣቅማ ስትጨርስ ወደ ውስጥ ትመለሳለች። በጣም ጽድት ያለች ኮስሞኖች፣ ቀለሙ በጣም ወድጀዋለሁ። ሰው ሁላ በጣም ወዶታለ። አዲስ ቀለም ነው ስንቀባው። እስከዛሬ ነጭ በጥቁሩ ምናምን ነበር የምንቀባው። ይሄ ግን በጣም እኔ እንጃ፣ ዋጋው ራሱ በጣም ውድ ነው። ብዙ ቀለም ቀላቅለን ነው ይሄን ቀለም ያመጣ ነው። እንደዚህ አድርገን በቻል ነው መጠን ጽድት አድርገን ሰርተናል እዚህ ጋር ያው አራት ተከፋች ነው እዚህ የምታዩት ወደ ላይ ወደ 2 ሜትር ከአርባ አምስት አካባቢ ነው ይለያያሉ ሶስት ቦታ ተደራራቢ ነው ላይኛው ለብቻ ይነሳል ይህም ከፍታቸው እነሱ ለብቻ ነው የሚነሱት ከታች ያለው ለብቻ ይነሳል ለኮንዶሚኒየም ቤት ምናምን እንደዚህ አያስቸግርም በቀላሉ መግባት ይችላሉ ተፈታተው የሚያስቸግር ነገር አለን በቀላል ነቅል ነቅል አርጋ ማንኛውም ሰው መቅጠም ይችላል። አያስቸግራችሁ ማለት ነው። እነዚህ ያው የሰራተኛ ቃ አንዳንድ ውስጥ ላይ ነበር እነሱን ያወጣቸው ነው። ይህም እንደዚህ እንደምታዩት መስቀያው በዳር በኩል ነው፣ መሀሉን የተጠቀምነው እንትን ነው። እነዚህ መሀሎቹን መደርደሪያ ያደረግናቸው ከዛው ውዛታች የላይኛው እንደዚህ ታች መሳቢያዎቹን ከውስጥ በኩል ልክ ሶስት ተከፋች ላይ እንዳያችሁት ማለት ነው። ከዛ እነዚህ መስቀያ ሆናቸው በዚህ በኩል ያለው ፓርቲሽን ነው። በዳርም ያለው እንደዚሁ ፓርቲሽን በሰፋፊው በሰፋፊው እነዚያው ለኮንፈርት ማስቀመጫ ለንትኖች የተለያዩ በጣም ምቹ ነው። ያው መስታወት እዚህ ዳር ላይ እንደለመደብን መሀል ላይ አሰር ነው። በኋላ ላይ እንግዲህ ወደዛ አዙር ሆነዋል ዳርና ዳር ላይ ይሄ እንደዚህ በሮች እንደ ዘጋጃችሁት እስኪ ኮሜንት አድርጉልን። ለስራችን ከወደዳችሁት ኮሜንት አድርጉ። አስተያየት ካለ እዛው ላይ በኮሜንት ማስቀመጥ ትችላላችሁ። ላይክ ላይክ እያደረጋችሁ ማለት ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ፋኑ ጥድት ያለ ስራ ነው የተሰራው። ተመሳሳይ ናቸው። ቁም ያላያቸው ቁምሳጥን የዚች አራት ተከፋች የዛኛዋ ጓደኛዋ ሶስት ተከፋች ነው እንደምታዩት አያችሁት። ሁለቱም ፋትል ተደርገው የተሰሩ ናቸው። ይሄ አልጋውንስ እንደምን ብዬ እንደምነግራቸው አላቀበቅ በጣም ተጨንቀ ነው የሰራ ነው። እንደ እንትናችንም ውጤቱ በጣም ያማረ ነው። ደግሞ አስተያየት ካለ አስተያየት ማስቀመጥ ትችላላችሁ። እዚህ ጋር ኮስሞ እና እዚህ እንደምታዩት አንድ አይነት ነው። ፀሐይ ኃይለኛ ፀሐይ አለሁን። ላይክ ያደረጋችሁ ፀሐዩ ጭንቅላቴ ሊበሳው ደርሰዋል። ተመሳሳይ ናቸው። ያው በአንድ ቪዲዮን ደግሞ እንደዚህ እስኪ አይታርጉት እዚህ ጋር ስንመጣ ቲቪ ስታንድ ነው ይህ ቲቪ ስታንድ በጣም የሚያምር ቲቪ ስታንድ ነው ዳርና ዳር ለፍራወሮች ማስቀመጫ አድርገን የሰራ ነው እዚህ በር አድርገንለታል እነዚህ መሳቢያ አድርገንለታል በጣም የሚገርም ቲቪ ስታንድ ነው መሀል ላይ እስከ አርባ ዘጠኝ ኢንች ይይዝላቸዋል ማለት ነው ከላይ ለፍላወር ማስቀመጫ አላቸው እዚህ ዳርና ዳሮቹ እንደምትመለከቷቸው ለሪሲቨር ለተለያዩ ነገሮች የሚሆኑ ቦታ ነው ቀለሙ ብቻ የሚያምር ነው። ፊኒሽንግን በደንብ ሰርትነዋል። በጣም ለስላሳ ነው። እንደምነግራቸው ይህ ቀለሙ የመኪና ቀለም ነው። ይህም ቀለም ብዙ ቀለም አስገብተን ይህን ቀለም ወደዚህ የቀየረው እንጂ ይሄ የራሱ ቀለም አይደለም፣ ማለት ከሱቅ የሚገዛ አይደለም። እየተቀየጠ ቀለም በቀለም እያስገባን የምናመጣው ቀለም ነው። እና በጣም አድካሚ ነበረ ቀለሙ ራሱ። ቀላል ብር አልነበረ የሚያወጣንበት ግን እንደወጣንበት ጽደት ብሎ አምሯል። ይሄ ቲቪ ስታንድ አያችሁት? ተመሳሳይ ነው። የልጆቹ አንድ አይነት ከለር ነው፣ አንድ አይነት ስራ ተሰራላቸው። እስከ አርባ ዘጠኝ ኢንች ድረስ የመያዝ እንትናለው ቴሌቪዥኑ። እነዚህ መሀል ላይ እንቀፍላቸዋለን ለገመድ ማስወጫ፣ ከታችም እንደዚሁ ይሰራላቸዋል ገመዶች አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ድና። የተከበሯቸው የእስማኤል ፈርኒቸር ቤተሰብ እንዲሁም ቤተሰቦች እንዴት ናቸው? ሀባይብ እረ ሰው ሲጠፋ ፈልጉ ምንድነው። ለማንኛውም ብቅ ብለናል። ብዙ አዳዲስ እቃዎች አሉን፣ ተቀርጸው ተጭነው ሰሞኑን ያሉ እቃዎች አብዙ አሉ። ያው ለመልቀቅ አልተመቸንም፣ እስሚ ብዙ አይደለም ታውቃላችሁ። እና ሀባይብ እንዴት አያችሁት? የዛሬ እቃችንን እንግዲህ ወደ ጃማ ከተማ አድርሰናል። እንዴት እንደታያችሁት በጣም የሚያምር እቃ ነበረ። በአካል ላየው እንግዲህ በካሜራ ስ እንደታያችሁት ውዶቼ። በተረፈው የብዙዎቻችሁ ሰሞኑን ቢያንስ የአራት ሰው ምናምን እንደዛ ቪዲዮዎች አሉኝ ስልኬ ላይ እንሻላ ለቅላችኋለሁኝ። ተመልከቱ። አዳዲስ መጅሊሶች ቆንጆ ቆንጆዎች ማለት ነው። እነዚህ ቡፌዎች ደግሞ እስኪ እንዴት አያችሁ? እናንተ ብዙ ጊዜ በነገራችን ላይ እቃ ስታዙ ቅርብ እያረጋችሁ እናንተ ከጎገል ላይ አውርዳችሁ ስትልኩልን እዩትማ በደንብ አድርጋችሁ ማለት ነው። ስንት በር ነው ያለው? አሁን እዚህ ጋር ደንበኞቻችን በእቃቸው እቃ በሌላ እቃቸው ወደው ሲመስለኝ በቡፌዎቻቸው ቅሬታ ይኖራቸዋል ማለት ነው። ያም ደግሞ እነሱ ከጎገል ላይ ነው አውርደው ይላኩልን። ሶስት በር ይኖረዋል ብለው ነበር ያሰቡት ማለት ነው። ግን ብዙ ጊዜ የኮርነን ቡፌዎች መሀል ላይ አንዳንድ ጌጣጌጦች፣ የሚያማምሩ ሰሃኖች፣ እንደዚህ በቃ ማለት ቀለል ቀለል ያሉ ብርጭቆች ሰሃን ለራሱ ማስቀመጥ አይቻልም። እንደዛ ለማስቀመጥ ስለሆነ ከወዲሁ ሰሃኖች ምናምን እንደረድርበታለን ብላችሁ ካሰባችሁ ቡፌ ነው ማዘዝ ያለባችሁ። የኮርነን ቡፌዎች ግን ብዙዎቹን ቀረብ አድርጋችሁ ይማ፣ መሀል ላይ ነው በር ያለው እና የእኔ አሁን የእኔ ቡፌ መሀል ላይ ነው በር ያለው። እኔም እንደዚህ ኮርነም ቡፌ ነው የምጠቀመው። ከኋላ ረሳሁ እንጂ ሳላሳያችሁ እየሆነ ሾል ያደርጉታል። ሂዶ ኮርነም ላይ ግጥም እንዲል ማለት ነው። ለማንኛውም የዛሬ እንግዲህ ሁለት ጓደኛ ማቾችን እንደዚህ ጭነናል እና መጣለው እንሻለሁ እና ውዶቼ ይመጣለሁ፣ በሌላ ቪዲዮ። እናንተም ደግሞ ተከታተሉት ላይክ እያደረጋችሁ አበረታቱን። የሁላችሁም ኢንሻአላህ እንግዲህ የሚወጣላችሁ ነው የሚሆነ ሰሞኑን የተሰራላችሁ ያው ታውቃላችሁ በውስጡ ስለምናወራ ማለት ነው ይለቅና የሁላችሁም ይለቀቃል። በየተራውሃዊ የሚለው ላይ ደግሞ ቭሎጌን ታውቁታላችሁ። የቀኑሉ ወይ ለቅላችሁ ነበር አሁን ላይ ጠፋ ብያለሁ። ኢንሻአላህ መለሳለሁኝ። በአንዳንድ ዙሩፍ ነው የጠፋሁት እናንተም ብቅ እያላችሁ ስለናፈቃችሁ ይህን ድምጽ ላሰማችሁ ብዬ ነው። አለን አለን፣ እና ኢንሻአላህ እንገናኛለን። ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ለዛሬ ይሄን ይመስላል። ባይ